አባቴ ይቅር ሳይለኝ ሳንነጋገር ህይወቱ በማለፉ የዘላለም የህይወት ጸጸት ሆኖብኝ ይኖራለሁ ስትል ከዚህ በፊት ስናደምጣት የነበረችው እጅግ ተወዳጇ ድምፃዊት ሀሊማ አብዱራህማን አሁን ደግሞ ሌላ ከባድ ሀዘን ገጥሟታል። የገጠማትን ሀዘን ጫፉን የሰሙ በርካቶች ምንድን ነው የተፈጠረው እባካችሁ ንገሩን እያሉ በውስጥ እኛንም ሲጠይቁን ነበረም ይህንን መረጃ በማጣራት የተፈጠረው ነገር ምንድን ነው የሚለውን ነገር ወደ እናንተ ለማድረስ እንዲህ ተገናኝተናል። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች እንደምን አላችሁ? ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናችኋለን። የዛሬውን መሰናዶ ጌታቸው በላይ እንዲህ ወደ እናንተ የማደርሰው ይሆናል። ሀሊማ አብዱራህማን ከሰሞኑ የገጠማት ከባድ ሀዘን ምንድነው? የተፈጠረው ነገር ምን ይሆን? ከዚህ ቀደም ህይወቴ ላይ እጅግ የሚጸጽታይ ነገር ነው ስትል ስናደምጣት የነበረውን ታሪክና ከዚያም ባለፈ ከቤተሰቦቿ ከሙዚቃ ህይወቷና ከአስተዳደጓ ጋር የተገናኙ ልዩ ልዩ ታሪኮችን አካተን እንዲህ መሰናዶውን አዘጋጅተነዋል። እስከ መጨረሻው ከኛ ጋር ሆኑ። ወደ ዝግጅቱ እንሻገር። ድምፃዊት ሀሊማ አብዱራህማን እጅግ ተወዳጅ፣ በርካታ አድናቂዎች አሏት። በኢትዮጵያ ሙዚቃ ውስጥ ስማቸው ጎልቶ ከሚጠሩ ተወዳጅ ድምፃውያን መካከል የምንመድባት ናት። በተለይ ደግሞ በዘጠናዎቹ እጅግ የምትታወቅ በህይወቴ ብዙ ፈተናዎችን አለፌበታለሁ የምትለውን ጊዜ ሰንጥቃ ለዚህ ለታላቅ እውቅና መድረስ የቻለች እንደሆነችን ነገር እላታል። ድምፃዊት ሀሊማ አብዱራህማን ተወልዳ ያደገችው በአዲስ አበባ ከተማ ኳስ ሜዳ እየተባለ በሚጠራው መንደር ነው። ኳስ ሜዳ ቴዎድሮስ ካሳሁን ቴዲ አፍሮን ጨምሮ በርካታ ድምፃውያንን ለሀገራችን ያበረከተ መንደር እንደሆነ ይታወቃል። ሀሊማም እዚያ አካባቢ ነው እድገቷ። በልጅነቷ እንደ ሌሎቹ የአካባቢዋ ልጆች ወጣ ወጣ የምትል አልነበረችም። ምክንያቱም ወላጆቿ ሃይማኖት ላይ የነበራቸው ነገር ጠበቅ ያለ በመሆኑ በቤት ውስጥ ሃይማኖታዊ ክንውኖችን እያሳለፈች እንጂ ወጣ ወጣ እያለች እንድትኖር የተፈቀደላት እንዳልነበረች በዚያን ዘመን የነበራትን ሂደት ታስታውሰዋለች። ቤተሰቦቿ አራት ልጆችን ወልደዋል። ከአራቱ መካከል እሷ ደግሞ ሶስተኛ ልጅ ሆና ተገኝታለች። እህቶቿ ሁሉም አግብተው ወልደዋል። ያኔ ታዲያ ገና ወደ ወጣትነትና ወደ ጉርምስና ዕድሜ በመሸጋገሪያ ጊዜዋ ለቤተሰብ በርካታ ሽማግሌዎችን ላኩ ነበር ያችም ፍልቅልቋን ተወዳጇን ሀሊማ እናግባት የሚሉ ሰዎች። ቤተሰቦቿም ያንን ጥያቄ አቀርቡላታል፤ እሷ ግን በጊዜው ፈቃደኛ አልነበረችም። ወላጆቿ ዶክተር፣ ፕሮፌሰር ወይም ደግሞ ሌላ ትልቅ ሙያ ላይ ተሰማርታ ሀገሯንና ቤተሰቦቿን የምታገለግል ልጅ እንድትሆን ምኞቱ ነበራቸው። እሷ ግን ገና ከውጥ ነው ያሰበችው ድምፃዊት መሆን እንደነበር ታስታውሳለች። በዚህም የተነሳ ቤተሰቦቿ የሚመኙትን የሚያስቡትን ነገር ሳትሆን ቀርታለች። እኔ ህልሜ ሙዚቃ ብቻ ነው፣ ሌላ ነገር ውስጤ ላይ አልነበረም ስትል ትናገራለች። ሀሊማም እንዲህ እንዲህ እያለች ገና ከልጅነቷ የጀምረው የሙዚቃ ፍቅሯ እድሜዋ ከፍ እያለ ወደ ወጣትነት ዘመኗ ስትሸጋገር ታዲያ ካለህበት የተሰኘ ስራዋን ወደ አድማጭ ተመልካች ማድረስ ቻለች። በዚያ ስራዋ የተነሳ እጅግ በርካታ ኢትዮጵያውያንን በአንድ ጊዜ ማነቀነቅ ችላለች። በብዙ ሰዎች ዘንድም እውቅናን ለማግኘት ቻለች። በኢትዮጵያውያን ዘንድ እውቅናን ታገኝ እንጂ ከቤተሰቦቿ ጋር ግን የመጨረሻ ሆነም ተቆራረጠች። በዚያ ሙዚቃዋ የተነሳም ከቤት ወጣች። አንድም ቀን እንኳን ከቤት ወጥቼ የማላውቅ ልጅ በዚያ ስራ የተነሳ ከቤት ወጥቼ በዚያው ቀረሁ ትላለች። እዚሁ አንድ ከተማ ላይ እየኖሩ ተያይተው አያውቁም። ለበርካታ አመታት ተኮራረፉ። በደስታም በሐዘንም ጊዜ አይገናኙም ነበር። ከቤተሰብ ጋር ሁሉም በጥብቅ አኩርፏት ነበር። የእነሱ ምክንያት ሙዚቃ ተተሽ፣ ወደ ሃይማኖትሽ ተመለሺም የሚል ነው። ያንን ካላደረግሽ ከእኛ ጋር መገናኘት አትችም የሚል ሀሳብ ነበራቸው። በተለይ ደግሞ አባቷ። እሷ ደግሞ ከሙዚቃ የሚለየኝ የለም የሚል ሀሳብ ስለነበራት በዚህ የተነሳ ነው ተቆራርጠው የቀሩት። አባቷ እንዳኮረፉ ሕይወታቸው አለፈም፣ ይቅር ሳይባባሉ ሳይገናኙ እንዲሁ። የአባቷን መሞት በሰማች ጊዜ ታዲያ በለቅሶው ቀን ወደ ቤታ ቀናች። አንዲት ክፍል ውስጥ ለብቻዬ ቁጭ ብዬ አለቅስ ነበር ትላለች። ለለቅሶ የሚመጣው ሰው ሁሉ ሐዘኔታው ለእኔ ነበር ትላለች ሐሊማም። ምክንያቱም ከአባቴ ጋር እንዲህ ይቅር ሳልባባል በመለያየታችን እሳቸውም ለዘላለም በማሸለባቸው ነበረም ትላለች። እንዲህ እንዲህ እያለች የኖረችው ሐሊማ አብዱራህማን በሙዚቃ ስራዋ ግን እጅግ የተዋጣላት እንደሆነች ነገር ላታል። እንደምታውቁት በርካታ ስራዎችን ወደ አድማጭ ተመልካቾች ማድረስ ችላለች። አብዛኞቹ ስራዎቿ በሙዚቃ ግጥማቸው ጠንከር ያሉ ዜማቸውም ተወዳጅ ሆነ፣ ሁሌም የማይረሱና ረጅም ዓመታትን ልብ ውስጥ የማይጠፉ ስራዎች እንደሆኑ ይመሰከርላቸዋል። ከዚህ ባለፈ ታዋቂና ትልልቅ የሚባሉ የሙዚቃ ባለሙያዎችም በሚገባ የሚሳተፉባቸው ስራዎቿ ናቸው። አሁን ታዲያ ሀሊማ እጅግ ያልታሰበና ድንገተኛ የሆነ የሀዘን ዱብዳ ገጥሟታል። አሁን ታዲያ ሀሊማ እጅግ ያልታሰበና ድንገተኛ የሆነ የሐዘን ዱብዳ ገጥሟታል። እናቷ ከዚህ ዓለም በሞት ተለይተዋል። የዚህን ዜና ጫፉን የሰሙ በርካታ ተመልካቾቻችን ምንድን ነው የተፈጠረው ሀሊማን የገጠማት ነገር ምንድን ነው በማለት በውስጥ ጥያቄ ሲያቀርቡልን ነበረም በመግቢያችን ላይ እኛም እንደነገር ናቸው። ይህንንም ይዘን ታዲያኛ የተፈጠረውን ነገር በተወሰነ መንገድ የወጡ መረጃዎችን አካተን እንዲህ ልንነግራችሁ ነው የተገናኘ ነው። የሐሊማ እናት ከሃያ አመታት በላይ በሳውዲ አረቢያ እንደኖሩ ይነገራል። ሳውዲ ሁለተኛ ሀገራቸው ናት ማለት ይቻላል ለናቷ በዚህም የተነሳ ከልጅነት ጀምሮ አብዛኞቹ ቤተሰቦቼ ሳውዲ በመኖራቸው እኔም ስለ ሳውዲ በሚገባ ብዙ ነገሮችን እያወቅኩ ነው የኖርኩትም ያደግኩትም ትላለች ሐሊማም። አሁን ታዲያ በመጨረሻም እናቷ ህይወታቸው አልፏል የቀብር ስነ ስርዓታቸውም እንደተፈጸመ እንዲሁ መረጃዎቹ ይጠቁማሉ። የተወዳጇን ድምፃዊት ሐሊማ አብዱረህማንን እናት ማጣታችንን ስንሰማ እጅግ በጣም አዝነናል ይላል የዛሐበሻ መረጃ። ይህ ለመላው ቤተሰብ ምን ያህል ከባድ ልብን የሚሰብር ጊዜ እንደሆነም እንዲሁ እንገነዘባለን ይላል። ሐሊማ እናቴ ወርቅ ናት በሷ አልደራደርም ትል እንደነበር ይኸው ዛሐበሻ ያስታውሳል። በተለያዩ ጊዜያት ለእናቷ ያላትን ፍቅርም ስትገልጽ፣ እውነት ነው እናት አለኝታ ምሰሶናም የህይወት መነሻ ናት። እንደ ሐሊማ ያለች ውድና ተወዳጅ ድምፃዊትም ለሀገራችን ያበረከቱልንን እናት በሞት ማጣታችን የቤተሰቡ ብቻ ሳይሆን የሁላችንም ሀዘን ነው የሚል ነው የመረጃው ሀሳብ። የእሳቸው መልካም ስራና ፍቅር በልጃቸው የጥበብ ስራዎች ውስጥ ሕያው ሆኖ ይኖራል። በዚህ ከባድ ሀዘን ወቅት ፈጣሪ ለሀሊማ ለመላው ቤተሰብና ለወዳጅ ዘመዶቿ ጽናቱን እንዲሰጣቸው ከልብ እንመኛለን። እኛ ሁላችንም ከአንቺ ጎንነን ፈጣሪ አበርታሽ የሚል ነው ሐሳቡ ተቀምጦ ያገኘ ነው። የእውቋ ድምፃዊት ሀሊማ አብዱራህማን እናት ህይወታቸው በማለፉ የቀብር ስነ ስርዓታቸው ተፈጽሟል ይለናል የጎርሻ ገጽ መረጃም። ለቅሶ ለመድረስ ለሚፈልጉ ወዳጆች ጥሪ ቀርቧል። ከኢምፔሪያል ሆቴል ወደ ገርጂ በሚወስደው መንገድ እንደተሻገራችሁ አሃዱ ባንክ ያለበት ህንፃ ጋር ሳትደርሱ በስተቀኝ ባለው ኮምፓውንድ ውስጥ ይገኛል የሚል ነው ያገኘ ነው መረጃም ድምፃዊት ሀሊማ አብዱራህማን የእናት ህይወት በማለፉ አሁን ባለው ሁኔታ እጅግ ከባድ የሚባል ሀዘን ውስጥ እንደምትገኝ ያገኘናቸው መረጃዎች ይጠቁማሉ። ፈጣሪ ጽናቱን ይስጥሽ ለማለት እንወዳለን። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ በዛሬው ዝግጅታችን የድምፃዊት ሀሊማ አብዱራህማን እናቷ ህይወታቸው በማለፉ ምክንያት የወጡ መረጃዎችን አካፍሉን ባላችሁን መሰረት እኛም ይህንን መሰናዶ እንዲህ ለማዘጋጀት ሞክረን ባጭሩ ወደ እናንተ አቀርብንላችሁ። ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በተለያየ ዓለም ክፍል ሆናችሁ እናንተም ከኛ ጋር ስለምትሆኑ ስለምትከታተሉን እጅግ አድርገን እናመሰግናለን። ቻናሉን ሰብስክራይብ አድርጎ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው ደግሞ እንገናኛለን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ለእናንተ ይሁን።